ልክነውይህ በ ሆነ እንግዲህ ቤተሰብ ቤዛን እላችሁ መጥቻለሁ ክፍል ሃምሳ ሰባትን ማለት ነው እንግዲህ ሳሚ ያለበት ነገር ችግር ነው ሉሲ ቤዛን ልገላት ቤታቸው ገብታለች እንግዲህ ስህተት ብላ ትገላት ይሆን ወይስ ጨክና ለቤዛ መድሀኒቱን ትሰጣት ይሆን ወይስ አሰጣትም የሚለውን ነገር ይችላችሁ መጥቻለሁ። ተከታተሉ። ላይክ ሰብስክራይብ እያደረጋችሁ ተከታተሉ። ሳሚ ሳሚን ቤት ስሄድ አጣሁት ስልኩም አልሰራለች። ቆይ በሰላም ነው የተፈጠረ ነገር። እንግዲህ ሉሲ ከቤታቸው ለመግባት ስትል ሳሚ ቤት በሄድ አጣሁት ስልኩም አይሰራም ምን ይብቃኝ ብላ ከቤዛ ቤት ገብታለች። እንግዲህ ቤተሰብ በጣም ከባድ ነው። ሉሲ ማለቴ ሳሚ ብሎ ነበር እሺ ሴት ናት። ምንድነው? የተፈጠረ ነገር አለ እንዴ? እንግዲህ የተፈጠረ ችግር አለ እንደ ነገሩኝ እያለኝ ቅልስልስ ብላ ሉሲ ቤታቸው ገብታለች። ሴት ልጅ ካፈቀረች አደጋ ነው። ሉሲ ደግሞ ሕይወቷንም እንኳን ቤዛን ሕይወት ቀርቶ አይደለም የራሷንም ሕይወት ስጪ ብትባለ ሳሚ ምንም ነገር ታደርጋለች። ትገላት ይሆን ሆን። ሳሚ እስኪመለስ ድረስ እቤት ብቻዬን ከሞኑ እዚህ ልሆን? ወይኔ ጉዴ። ሳሚ እስከሚመለስ ድረስ ትፈቅዱልኝ ያላችሁ ወይ? እባክህ ቤታችሁ ፍቀድልኝ እያለች ሱራፌልን ስጠይቀው፣ ሱራፌል ደግሞ ችግር የለውም ግቢ ተቀመጭ እያላት ነው። እንግዲህ ምን እንደምታደርግ ጌታ ያወቀው። በጣም ደክሞኛል እና ማረፍ ብቻ ነው የምፈልገው

እረፍት እየተሰማኝ ተሰማኝ አይደለም! ሳሚ የነገረኝ ነገር እረፍት ነስቶኛል። ብላለች ቤዛ በጣም ተጨንቃለች። ከመጨነቋ የተነሳ አንገቷን ሁሉ ስነካካ ነበር። የታነቀ ሁሉ እየመሰላት ነው። አሁንም ቢሆን ሳሚ ነገር ያደርጋል ብያ ምናልባት ቲጂ እና ሮቤል ተመካክረው ያደረገት ነገር ሊሆን ይችላል። እውነትም ሳሚ ለገንዘብ ብሎ እኔ ሊገለኝ ነው ወይ እያለች በጣም ጨንቋታል። እሱ ደግሞ በፍጹም ሳሚ እንደዛ አያደርግም ሮቤል እና ቲጂ ተመካክረው ያደረጉት ነገር ነው የሚሆነው እያለ በደንብ ጠርጥሯል ማለት ነው ሱራፌል ሚኔ ምላኪ ስትኖሽ ከተጥቀኝ እንግዲህ ሉሲ ወይኔ ጌታዬ ምን አይነት አጣብቂ ውስጥ ነው የከተትከኝ? ምን ይብቃኝ እያለች እንግዲህ ዶክተሩ የሰጣትን መድኃኒት እያገላበጠች እያየችው ትገኛለች። ከማረፊያ ቦታው ገብታ እንግዲህ ይሄ መናጢቅ ዶክተር የሰውን ሕይወት ምስቅልቅሉን የሚያወጣ ሁሉንም እረፍት የሚነሳ ሰው ነው። እንደዚህ አይነት ሰው ደግሞ ቢሞት አሪፍ ነው እያስባሉ ለሰው የሳቁ ምንጭ እንጂ የመጥፎ ትውስታው ምንጭ ባንሆን ጥሩ ነው ብዬ አስባለሁ። ሽ የሆነስ እንዴት ነው? ይህን ላደርግ ችለ ይህን ማድረግ አልችልም። እንግዲህ ሉሲ እንደሚታወቀው ሆደ ብቡና ምስኪናት ማለት ነው። እኔ ይህን ማድረግ አልችልም። እንዴትስ ነው ማድረገው እያለ በጭንቀት ተጨንቃለች። እንግዲህ ከተሰቃየው ስቃይ አንጻር ደግሞ ሳሚ የሚሰቃየውን ደግሞ ስታስብ ምን እንደምታስብ እና ምንድን እንደምቀረር እናያለን። ይህንን ካላደረኩት ሳሚዬ ይሞትብኛል፣ ይህንን ካላደረኩ ግን ሳምዬ ይሞትብኛል። ሳሚ ናጣዋለሁም እያለች እያለቀሰ ትገኛለች። ምን ማድረግ ይሄ መድኃኒት ቢሰጠው ለሷ ብቻ እንግዲህ የዶክተር እንደ አንቺ ነካ ነካ አርጌ የምለቀው እንዳይመስለች ሳሚን ሳሚን ህይወቱን ነው የምቀማው፣ ስለዚህ አርጊው ሲላት ቲጂ ከቤዛ ጋር ለመታረቅ እየሞከረች አደ ለምን ቲጂ ይህን ነገር አታደርገውም እያለች እንግዲህ እየነገረችው ነበረ። ግን እሱ ማስፈራራቱን ቀጥሎበታል። መቀጠል አለበት ሆነ ሳት የገባሽ ቤዛ ትነቃች ትችላለች

አይ ምናልባት የነገረች ነገር ካለ ብዬሽ ነው። እንግዲህ ሉሲን ሳሚ ደውሎልሻ ቃሉ ይህን ሰሞን ስትላታው ብላ እንግዲህ ሉሲ ዶክተሩ ያላትን ነገር እያስታወሰች ወደ ትውስታዋ ነጉዳ ነበረ። ቤዛ ግን ሉሲ ብላ በመጥራት አንቅታታለች። ለማማ የተዘጋጀ ወንበር በሙሉ አጥፍቼዋለሁ እና ይህ ማጠብቂው ነገር ውስጥ ልገባ ነው። ቆይ ምን አደርጋለሁ ነበር ያልሽ? እኔ እንግዲህ ቤዛ በሳሚን የእውነት በትክክል እንድታመን እያደረገች ትገኛለች። ሉሴ ማለት ነው የማማዬን ብር ሁሉንም አጥፍቼዋለሁ የማጠበቂበት ሁኔታ ውስጥ ልገባ ነው ብሎ አለኝ እያለች እንግዲህ ቤዛን ለብር ብሎ እንደሚገላት እየነገረች ትገኛለች። ይህ ስራ ግን የዶክተሩ ነው። ግን በጣም እያለቀሰ ነበር የነገረኝ ለእዛ ነው ሰፈር በጣም እያለቀሰንን ነበር የነገረኝ ለዛ ነው ከአያቴ ቤት የመጣሁት። ምን ሆኖ ይሆን ሳሚ እያለች እየነገረች ትገኛለች። ሁሉም ነገር እውነት ነበር ማለት ነው። ምን ነው ቆይ እንግዲህ ቤዛ በጣም አለቀሰች፣ ተስፋም ቆረጠች። ስለዚህ ሁሉም ነገር እውነት ነው። እኔ ለገንዘብ ብሎ ሊገላኝ ነበር ሳሚ ብላ እንግዲህ ውስጡ አምኗል ማለት ነው። ዶክተሩም የሚፈልገው ይህንን እንድታምን ነበር። ጀምሮ በጣም አስገርምሽኛል። አሁን ትልቁ አስገሮ ላ ቲጂ እጅ ወርቋል። ከዚህ በኋላ የሱ ምላሽ አያሳስበኝም። ምክንያቱም በቅርቡ ቲጂ የራሷ የሆነ ግዛት ይኖራታል። ቲጂ ቲጂ እንግዲህ የራሷ ግዛት ቲጂ ይኖራታል እያለች ራሷን እያም ቆለባበሰች ስስቅ እና ስትሳለቅ ነበረ። ይቺ ሸይጣን የሆነች ቲጂ በጣም አደገኛ ናት ቤተሰብ እንደዚህ አይነት ሰው እኮ አለ በምድር ላይ ዛሬ እንግዲህ ሎላ ኦማር ትጫወቻለሽ እንደ አንድ ቀን ብር ይኖርሻል አንድ ቀን ብር አይኖርሽም እያልሽ ነው አለቻት ኦማር ትጫወቻለሽ እንደ ስላለቻት ማለት ነው በሚገርም ሁኔታ ዛሬ በለስ ቀንቶሻል ብዬ ነው አለቻት ደግሞ ማለት ነው። ስለዚህ እኔ በለስ ያው ስለ ቤዛ ብዙ ነገር የምታቅ ይመስለኛል። በጣም ተጨንቃለች። የቤዛ መኖርና ለመኖር ማጣራት አለብን እያለች ነው አክስቴ ስትላት እንግዲህ ወደ ኋላ የሚመልሰኝ ሰው አልወድም ብላለች። በሚገርም ሁኔታ በለስ ከቀናኝ ዛሬ ቤዛ ቤት እገባለሁ እያለኝ ነው ትጂ። አክስትሽን ትያትና ስለ ራስሽ ብቻ አስቢ። የሚነገርሽ ነገር የለውም። ይህንን በደንብ አድምጪ። ምናልባት ይጠቅምሻል። ከባልሽ ብዙ ያልጠበቅሽው ጥያቄ ሊቀርብብሽ ይችላል። ትላንት የት ነበርሽ? የት ነበር የጠፋሽ አይነት ጥያቄ። ከዛ በኋላ ሰው ለጠየቁን ያቆማል። ይህንን ነገር ልታቆም ያስበሽ ነው ፋይን እንግዲህ ቤዛ እንዳለች እየነገረቻት ትገኛለች ቤዛ አለች ማለት ነው አለቻት ማለት ነው ማቆም ከፈለግሽ አቆሚው ግን አክስትሽን ማን ያሳክምልሻል እያ በአክስቷ እየመጣች ነው እንደፈለግሽ እኔ ደ ለመልቃት ለመንጫወት አሁን የመጨረሻ ውሳኔሽን አሳውቂ ወይ አምስት ሺ ማሳክ ትፈልጊያለሽ አፈልጊም ቀዩን ወይም አረንጓዴውን ተጫኘው፣ እያለቻት ነው እንግዲህ በፍጥነት ወስኝ እያለቻት ትገኛለች። እንግዲህ የማታቀውን እህቷን እህቷን መሆኗን እንኳን የማታቀው ሎላ እዛ ቤት የእህቷም ነገር ያሳስባታል፣ ግን እህትነቷን አታቅም የእሷ ማንነት። አክስቷ ግን እህቷ መሆኗን ታውቃለች። እኔ ቅንጅርቴ መሆኑ ነው መሆኑ ነው ስትለው ሶ ሱራፌል እያላት ነው ሱራፌል ነው ስትለው አዎ አለ ማለት ነው። እና ሱራፌል ነው እናንተ ጌ እንደዚህ ቅንጅርቴን እንደዚህ እንዲሆን ያረገው ምክንያቱም የሱራፌልን እንትን ድብቅ ማንነት ሰምቶበት ነበረ። በጣም በሚያሳዝን ሁኔታ እንደዚህ አድርጎታል ማለት ነው። ያሳዝናል በጣም እንግዲህ ሉሲ ገና ይታውያል። እያለቀሰ የት እንግዲህ ሳሜ እንዴት እንደዛ ያደርጋል እያለ የደፍላ ይገኛል። ሱራፌ እንግዲህ ከአንቺ ጋር ፍቅር ቢኖርበት እያለ እየጠረጠረ ይገኛል። እንግዲህ መናት የቲጂ እያስመሰለ ትገኛለች። በሚያሳዝን ሁኔታ ከነቤዛ ጋር ሂዳ ልገባ ፈልጋለች። እውነቴ ነው። አሁንስ እዚህ ታሪክ ላይ ስልችት ያለ ነገር ቢኖር የትኛው እውነት የትኛው ውሸት እንደሆነ፣ ሁሌም ደግሞ እንደምለው በዚህ ጨዋታ ላይ ትልቁ አሸናፊ አንተ ነው። ከዚህ በኋላ ለእናንተ ብቻ ሳይሆን ለእኔም ጠላት ነው። እንግዲህ ከእግሯ ላይ ወርቃ ቤዛን እየለመና ትገኛለች። አሁንም እየዋሸሽን ከሆነ ደጋግመሽ እየገደልሽ ነው ትላታለች። አሁንም የቤዛ ልብ እያመና ይገኛል። አጠገብሻለውን ባለሽን ብቻ መኘው አንዲት ቅርታ ካጣሽ ሌለ እኔ እያለች እንግዲህ እያለች ነው። ሱራፌል ተነሹ፣ ውጭልኝ አንቺ የምትባይ ሴት በፍጹም አላምንሽን ብሎ እያባረራት ይገኛ። ወይጎድ ህልብሽ ገብቻለሁ ትጂ እያለች ነፍስ ሽኳይ ማርማ፣ አሁንም ለማመን እየሞከርሽ ነው እያለች ትገኛለይ ከወጣይ በኋላ የሚገርም ነው። ወደኛ ናት በዋን እያባበሰ እየሳቀች ትገኛለች። ቲጂ ነበር እንግዲህ። እነዚህ የተረገሙ ረቤል እና ቲጂ እየተመካከሩ ይገኛሉ። የረጅም ጊዜ ጓደኛን ዛሬ ብትሰናበታት ደስ ይለኛል፣ ዛሬ ብሞት እያለ ትገኛለች ሉሲ ትሰራዋለች እያለ ነው ሩቤን። ሩቤን ሆነ እንግዲህ ሉሲ እራቱ ለስራ እያለኝ ነው። ከእራቱ ላይ መግቡን መርዞ ልጨመረው ነው መሰል። ያው ለሱ የሚወደውን ነገር ለብቻ ጠይቅ ይሰራለታለሁ እኮ በዛ ላይ ደግሞ ወይንም ነገር እንጠጣለን ያው እንዴት? ማለት ወይ ስላልኩ ነው። እንደ ቤዛ ይቅርታ አድርጊልኝ፣ የሳሚ ህይወት ለማትረፍ ያንችን ህይወት መንጠቅ አለብኝ ብላ እንግዲህ የብቻዋ ሽሮ እየሰራችላት ከዛ ሽሮ መዳን ልጨምር ነው እጂ ደግሞ ደሰስ ብላ እያየቻት ትገኛለ። ቲጂ ቤት ውስጥ ገብታ ካሜራ ደብቃለች። ደብቃ እየተከታተለች ትገኛለች። እንግዲህ ሉሲ ቅርታ የሳሚን ህይወት ለማትረፍ የአንችን ህይወት መንጠቅ አለብኝ ብላ መድኃኒት ስጨምር ካሜራ ቀረጻ ስለነበር ቲጂ ለቤዛ ሳየቻት ማለት ነው። ምክንያቱም እሷ መቶ በመቶ እንዲታምናት።